ጠቅላይ ሚኒስትር ዶክተር አብይ አህመድ በሕዝብ ተወካዮች ምክር ቤት ቀርበው ከምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። በሚቀጥሉት ስድስት ወራት የታላቁን የኢትዮጵያ ህዳሴ ግድብ ሪቫን እንቆርጣለን ያሉት ጠቅላይ ሚኒስትሩ የህዳሴ ግድብ በሁሉም ኢትዮጵያውያን ያለምንም ብድር እየተከናወነ የሚገኝ ፕሮጀክት መሆኑን አንስተዋል። አክለውም በዚህ ዓመት ስምንት ነጥብ አራት በመቶ እድገት ለማስመዝገብና የተያዘውን እቅድ ለማሳካት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። ባለፉት ስምንት ወራት የተገኘውን የኢኮኖሚ እቅድ አፈጻጸም በቀጣይ አራት ወራት አጠናክሮ ለመቀጠል ከተቻለ ከእቅዱ በላይ ማሳካት እንደሚቻልም ተናግረዋል። በዚህ ዓመት 7 ነጥብ 7 ሚሊዮን ሄክታር በስንዴ ሰብል የተሸፈነ ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል ብለዋል። በተመሳሳይ ጠቅላይ ሚኒስትሩ ባለፈው በጀት ዓመት ከቡና ኤክስፖርት 1 ነጥብ 4 ቢሊዮን ዶላር የውጭ ምንዛሬ መገኘቱንም ገልጸዋል። ባለፉት ስምንት ወራት ብቻ ከ1 ነጥብ 2 ቢሊዮን ዶላር በላይ ዋጋ ያለው የቡና ምርት ወደ ውጪ መላኩንም ጠቅሰዋል። በአዲስ አበባ ከተማ ለልማት ተነሺዎች ከ17 ቢሊዮን ብር በላይ የካሳ ክፍያ መፈጸሙን ጠቅላይ ሚኒስትሩ ተናግረዋል። በአዲስ አበባ ሕጋዊ ማስረጃ ኖሮት ምትክ መሬት ወይም ካሳ ሳይሰጠው ለልማት የተነሳ ነዋሪ እንደሌለም ተናግረዋል። በአሁኑ ወቅት ከ100 ሺህ በላይ ቤቶች በመንግስት እንዲሁም በመንግስትና የግል አጋርነት በግሉ ዘርፍ እየተገነቡ እንደሚገኙም አስረድተዋል።